ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁ? ልን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። እንደተለመደው የዝውውር ጉዳዮችን በተለይ ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች የዘገቧቸውን ዛሬ ከጠዋት ጀምሮ ሲሰሙ የነበሩ ትልልቅ የዝውውር ጉዳዮችን ወደ እናንተ እናደርሳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። ቪዲዮችንን ላይክ፣ ቻነላችንንም ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በቀጥታ ከመሸጋገሪያ በኋላ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሩበን አሞሪም ቆይታ አጭር ነው ብሏል። ጄሚ ኦሃራ ነው ይህንን ሀሳብ የሰጠው። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም በታህሳስ ወር ሊባረሩ እንደሚችሉ ይገልጻል። ይህ ሰው ፖርቱጋላዊው አለቃ በዚህ የውድድር ዘመን በአውሮፓ ሊጉን ሊያሸንፉ ይችላሉ፣ ነገር ግን ስራው ላይ ከ2025 በላይ መቆየቱ በቂ ላይሆን ይችላል ሲል ጄሚ ኦሃራ ይናገራል። ዩናይትዶች በዚህ ዓመት የዩሮፓ ሊግን ምንም አልተሸነፉም። በውድድሩም እንግዲህ በአብዛኞቹ ጨዋታዎች ላይ አሸንፈዋል። አሁንም ፍጻሜ ደርሰዋል ከቶትናም ጋርም የፍጻሜ ጨዋታቸውን ያደርጋሉ። በሩበናሞሪም ስር ግን በጣም ደካማ ጊዜ ነበራቸው በሁሉም ውድድሮች። የፖርቱጋላዊው አለቃ ከባድ የውድድር አመት ቆይታን በቀጣይ አመት ማስተካከል ካልቻለም ሩበናሞሪም ሞሪም መውጫ በሩን ይመለከታል ሲል ነው ጄሚ ኦሃራ የተናገረው። የቀድሞ የቶትናም ሆትስፐር ተጫዋች ነው እንዲህ ሲል የተናገረው። ሩበናሞሪም ከማንቸስተር ዩናይትድ ለመልቀቅ አፋፍ ላይ ይሆናል። በእንዲህ ብቃቱ መቀጠል አይችልም። የዩሮፓ ሊግን ቢያሸንፍም የሊግ ብቃታቸው በቂ አልነበረም። በሜዳው ላይና ከሜዳው ውጪ ያላቸውን ትልቅ ችግሮቻቸውን መፍታት አልቻለም። ክለቡ ወዴት እንደሚሄድ ማየትም አልቻልኩም። ስኬት ለማንቸስተር ነት ደርቆ እየተመለከትን ይመስለኛል። ሩበን አሞሪም በእጆ ያሉትን ተጫዋቾች እሱ ለሚጫወተው ስርዓት በቂ አይደሉም። በዚያ ውድድር ዘመን ጥሩ ፍንጭም አላሳየም። በእውነቱ ብሩኖ ፈርናንዴስ ላይ ብቻ ነው የሚተማመነው። ሩበን አሞሪም በዚህ ዓመት ብዙ ጫናዎች አይደረግበትም ነገር ግን የሚቀጥለው የውድድር ዘመን ለሱ ትልቅ ይሆናል። እሱ የሚቆይ አይመስለኝም። በፕሪሚየር ሊጉ ማንቸስተር ዩናይትድ ካደረጋቸው 34 ጨዋታዎች 39 ነጥቦችን በመሰብሰብ ነው እንግዲህ አሁን ላይ የተቀመጡት። ማንቸስተር ዩናይትድ ዩሮፓ ሊጉን ለማሸነፍ ለፍጻሜው መድረሱ ግን የታወቀ ጉዳይ ነው። ወስሊ ፎፋና በክረምት ቸልሲን ይለቃል። ቸልሲዎች በዚህ ክረምት ዌስሊ ፎፋናን ለመልቀቅ ዝግጁ ናቸው ተብለዋል። ሰማያዎቹ ለብዙ የውድድር ዘመን የሚሆነ ተጫዋች ይፈልጋሉ። ፈረንሳዊ ወደ ሌላ ቦታ ሄዶ ብቃቱን ቢያገኝ የተሻለ ነው ብለው ያምናሉ። ተጫዋቹም ከእንግሊዝ ርቆ በድጋሚ ብቃቱን ለማግኘትም እያሰበ ነው። እንደ ፉት መርካቶ ዘገባ ከሆነ ዌስሊ ፎፋና በዚህ ክረምት በውሰትም ሆነ በቋሚነት ለመልቀቅ ይፈልጋል። ተከላካዩ ወደ ቸልሲ ከሄደ በኋላ በበርካታ የጉዳት ችግሮችን ምክንያት አብዛኛው ጨዋታዎች ያልፈውታል። ዌስሌ ፎፋና በ2023 የኤስኤል ጉዳት አጋጥሞታል። ወደ ቸልሲ በ2022 ከደረሰ በኋላ በጉልበት ጉዳት ብዙ ተዘቃይቶ ነበር። ተከላካዩ ከአንድ ዓመት በኋላ ወደ ቸልሲ ተመልሶ በዚህ ሲዝንም ጥሩ ስራዎችን እየሰራ እንደሆነ ነው እየተመለከተን የምንገኘው። ነገር ግን አሁን ያስቸገረው የጅማት ጉዳት አጋጥሞታል ከታሳስ እስከ የካቲት ወርም ከሜዳ እንደ ራቀ ይታወሳል። ፎፋና ወደ ሜዳ ከተመለሰ በኋላም በሚያዝያ ወር ላይ በተለየ የጡንቻ ጉዳት ምክንያትም ከሜዳ ርቋል። የፍሬንች ሊጓን ቡድን ኦሎምፒክ ደ ማርሴ ወስሊ ፎፋናን ለማስፈረም ፍላጎቶችን አሳይቷል። እናም ደግሞ በዚህ ክረምት ከምዕራብ ለንደን የመውጫ መንገድም ሊሰጠው እንደሚችል ጭምር ነው መረጃዎች የሚያሳዩት። ዌስሊ ፎፋናም ቸልሲን ለመልቀቅ እንዳሰበ ተሰምቷል። ፎፋና ባለፈው ክረምት ማርሴን የመቀላቀል እድል እንደነበረው በሴፕቴምበር 2024 ታምኗል። ተጫዋቹ ወደ ፈረንሳይ ለመመለስ በቁም ነገር እንዳሰበም ገልጿል። ስለሆነ መጭው ክረምት ለዌስሊ ፎፋናና ቸልሲ መፍትሄ ሊገኝ ይችላል ተብሎ ነው የሚጠበቀው። ቸልሲዎች በክረምት ከዌስሊ ፎፋና በተጨማሪ በኋላ መስመር እንደ ቤንዋይት ባዲያሻል አድሪያን ራቢዮ ያሉ ተጫዋቾችን በመልቀቅም ሌላ የመሀል ተከላካይ ለማምጣት የተዘጋጁ ናቸው። መጪው ክረምት በቸልሲ የኋላ መስመር ላይም አዲስ ፊቶችን እንመለከታለን ተብሎ ነው አሁን ላይ የሚጠበቀው። ሞሐመድ ሳላ በአርኔስ ሎት አጫወት ደስተኛ ነው። ሞሐመድ ሳላ በአርኔስ ሎት ስር በሊቨርፑል ውስጥ በአዲሱ ሚናው መጫወት እንደሚያስደስተው ተናግሯል። ግብፃዊው የፊት መስመር ተጫዋች በሆላንዳዊው ስር ብዙ መከላከል እንደሌለበት ተናግሯል። ይህም በማጥቃት ላይ የተሻለ እንቅስቃሴን እንዲያደርግ ይረዳዋል። ቁጥሩንም ማየት ትችላላችሁ። አሁን ላይ ብዙ መከላከል የለብኝም። ስልቶቹ በጣም የተለዩ ናቸው። እስክታሳረፈኝ ድረስም በመከላከል ውስጥ አግዥ ያለው ብዬ ተናግሬው ነበር። ነገር ግን አርነ ስሎት ማጥቃቴ ላይ ብቻ እንዳተኩር ይነግረኝ ነበር። የቡድኑን ቁጥሮች ማየት ትችላላችሁ። ፕሪሚየር ሊግ ውስጥ ስትጫወት መከላከል አለብን ነገር ግን አሰልጣኙ ነጻነትን ሰጥቶኛል። ሳላ በዚህ ሲዝን በ34 የፕሪሚየር ሊግ ጨዋታዎች ላይ ለሊቨርፑል 28 ጎሎችን ሲያስቆጥር 18 አሲስቶችን ማድረግ ችሏል። በዚህ ሲዝን 20ኛውን የእንግሊዝ ፕሪምየር ሊግ ዋንጫንም በማሸነፍ ረገድ ያበረከቱ አስተዋጽኦም ለቀያዮቹ ትልቅ ሚና ነው። መሀመድ ሳላ በአንፊልድ ያለው ኮንትራቱ ሊጠናቀቅ ቢቃረብም ከሳምንታት በፊት ግን በሊቨርፑል የሚያቆየውን አዲስ ኮንትራት በዚህ ወር መጀመሪያ ላይ ተፈራርመዋል። አዲሱን ስምምነት ከፈረመ በኋላ በግባግቢነቱ መቀጠል ችሏል። ሳላ ከሳምንታት በፊት ሲናገር በእርግጥ በጣም ተደስቻለሁ። አሁን ጥሩ ቡድን አለን። ከዛም በፊትም ጥሩ ቡድን ነበረን። ነገር ግን ሌሎች ዋንጫዎችን የማንሳትና በእግር ኳስም የመደሰት እድል እንዳለን ስለማስብ ነው የፈረምኩት። በጣም ጥሩ ነው። ምርጥ እንግዲህ ዓመታትንም እዚህ አሳልፍ ያለው ስምንት ዓመት ተጫውቻለሁ አስር እንደሚሆንም ተስፋ አድርጋለሁ፣ ሲል መሐመድ ሳላ ይናገራል። ቀያዮቹ ከኤፍኤ ካፕ እና ከቻምፒየንስ ሊግ ውጪ በመሆናቸው የውድድር ዘመንን ሙሉ በሙሉ ጨረሰዋል። በዚህ የውድድር ዓመት መሀልን ላይ በኒውካስል ዩናይትድ በካራባው ካፕ የፍጻሜ ጨዋታ የተሸነፉ ሲሆን የፕሪምየር ሊጉን ዋንጫ ያረጋገጡት ደግሞ አራት ጨዋታዎች እየቀራቸው ነበር። ናፖሊ ና ሮማ ለእንግሊዛዊው ተጫዋች 30 ሚሊዮን ዩሮ ሊያቀርቡ ነው። በፕሪምየር ሊጉ ጎልቶ የወጣው የክም ተጫዋች በናፖሊ ና በሮማ እየተፈለገ ነው። ካሎም ሃንሰን ኦድዌይ ከኖቲንግሃም ፎረስት ጋር ጥሩ የውድድር ዘመንን ካሳለፈው በኋላ የበርካታ ቡድኖችን ትኩረት ስቧል። ከቼልሲ ክለቡን የተቀላቀለው እንግሊዛዊው የክንፍ ተጫዋች በኖቲንግሃም ፎረስት ውስጥም ቁልፍ ተጫዋች ሆኗል። በፕሪምየር ሊግ ያሳየው ብቃት በጣም አስደናቂ ከመሆኑ የተነሳ ሁለቱ የጣሊያን ቡድኖች ተጫዋቹን ለማስፈረም ፍላጎት አሳይተዋል። የካሉም ሃንሰን ኦድዌይ አቅም በብዙ ቡድኖች ሳይስተዋል አልቀረም። እንደ ሮማ ና ናፖሊ ያሉ ቡድኖችም ጥራታቸው ከፍ ለማድረግም በማለም እንግሊዛዊውን ማስፈረም እንደ ጥሩ እድልም አድርገው ይመለከቱታል። ኖቲንግሃም ፎረስት በተቃራኒው የካሎም ሃንሰን ኦድዌን ውን ለማደስ ከወዲሁ እየተዘጋጀ ነው። ተጫዋቹ ኮንትራቱን የማደስ ፍላጎቱ እየጨመረ በመምጣቱ ኖቲንግሃም ፎረስት አፋጣኝ ምላሽ ለመስጠትም ተገዷል። ክለቡ እስከ 2026 ክረምት ድረስም የሚያቆየውን ኮንትራቱን ለማራዘም ከሃንሰን ኦድዌይ ተወካዮች ጋር ንግግር ጀምሯል። የፎረስት ዓላማ በመጪው የዝውውር መስኮት ተጫዋቹ ላይ ሊነሳ የሚችለውን ጥያቄ ለመከላከል ነው። ድርድሩ እየተካሄደ ሲሆን የፕሪምየር ሊጉ ክለብ ሃንሳን ኦድዋይን የማቆየት ተስፋም አለው። ነገር ግን የመጨረሻ ውሳኔው በተጫዋቹ ፍላጎትእና በሚቀጥሉት ወራቶች በሚያገኛቸው ጥያቄዎች ላይም የሚወሰን ይሆናል ተብሎ ይጠበቃል። አርነስ ሎት በክረምቱ በሊቨርፑል የሚፈልገው ወሳኝ ፊርማ አለ። እንግሊዛዊው ተጫዋች በአርነስ ሎት የሚመራውን የፊት መስመር ለማጠናከርም ለሊቨርፑል ቅድሚያ የሚሰጠው ጉዳይ ሆኗል። ሊቨርፑል ለክረምቱ ገበያ የሚያደርገውን የመጀመሪያ እንቅስቃሴ ከወዲሁ ጀምሮታል። የዌስት ሃም አጥቂ የቀያዮቹ ፊት መስመርን ለማጠናከር ቅድም የሚሰጠው ጉዳይ ሆኗል ይህ የዝውውር ጥያቄ ከአርኔስ ሎት የመጣ ሲሆን ይህም በመጪው የውድድር ዘመን ዳርዊን ኑኔስን ና ዲየጎ ዦታ ሊሰናበቱ ስለሚችሉ ቡድኑን በጃሮድ ቦውን ለማስተካከልም እቅዶች ያ ላቸው የ28 ዓመቱ ጃሮድ ቦውን በ2020 ከሆል ሲቲ ወደ ሃመርስ ከመጣ በኋላ ድንቅ ብቃቱን በሊጉ ማሳየት ችሏል ለንደን ውስጥ የነበረው ቆይታ ከተስፋ ሰጪ ተጫዋቾች ወደ ፍጹም የቡርኑ መሪ በመሆንም ብዙ ጊዜ ቡርኑን በአምበልነት እንዲመራ አስችሎታል። ጎል ማስቆጠርና ሲስት ማድረግ መቻሉ በእንግሊዝ ሻምፒዮና ውስጥም ከተሟሉ የአጥቂ ዝውውሮችን ፍላጋዎች አንዱ እንዲሆንም አድርጎታል። የተጫዋቹ አቅም የብዙ ክለቦችን ትኩረትንም እንዲውስበዋል። የሊቨርፑል ፍላጎት በአጋጣሚ አይደለም። የአንፊልዱ ክለብ ከተወዳዳሪዎቹ በልጦ የአጥቂ መስመር ተጫዋቹን ማምጣት ትልቁ እቅዱ ሲሆን ጃሮድ ቦውን በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች መሆኑ አርነስሎት ከሚፈልገው ነገር ጋርም ይጣጣማል። በተጨማሪ ቶትንሃም ሆትስፐርስ ሪቻርልሰንን ሊያጡ እንደሚችሉና ቲሞ ቨርነርንም ለመግዛት እንደማይፈልጉ የታወቀ በመሆኑ እንግሊዛዊውን ለማስፈረም ፉክክር ውስጥ ናቸው። የዝውውር ክፍያ ወደ 60 ሚሊዮን ዩሮ የሚጠጋ ሲሆን ሊቨርፑልና ቶትንሃም ሊያቀርቡት ፈቃደኞች ናቸው። ሆኖም ግን ጃሮድ ባውን ከስፖርት ፕሮጀክታቸው ውስጥም ቁልፍ ሰው ሆኖም ስለሚቆይ ዌስት ሃም ዩናይትድ በቀላሉ እንዲሄድም አይፈቅዱለትም። የእንግሊዛዊው ስም በክረምት የዝውውር መስኮት በጣም ከሚሰሙ ስሞች መካከልም አንዱ እንደሚሆንና ሊቨርፑል እሱን ለማምጣትም ወደኋላ ላለማለት ወስኗል። ሊቨርፑሎች በፕሪምየር ሊግ ውስጥ በጣም ከሚፈለጉት ስሞች አንደኛውን ለማግኘትም የመጀመሪያው እርምጃን ሊወስዱ እንደሆነ ጭምር ነው መረጃዎቹ የሚያሳዩት። ፖል ስኮልስ ለማትያስ ኩኝ ያፈራለታል ብሏል። የማንቸስተር ዩናይትዱ የቀድሞ ተጫዋች ፖልስ ኮልስ በዚህ ክረምት ወደ ኦልትራፎርድ ለሚሄደው ማቲያስ ኩኛ ማስጠንቀቂያ ሰጥተዋል። የወልቭሱ ተጫዋች ከማንቸስተር ዩናይትድ ጋር በጥብቅ ተያይዟል። ዩናይትድ የክረምቱ የመጀመሪያ ፈራሚ ለማድረግም ፍላጎቱ አላቸው። ፖልስ ኮልስ ብራዚላዊው ኮከብ ድንቅ ባህርያትን ጠቁመዋል። ነገር ግን በዩናይትድ በየትኛውም ቦታ ሲጫወት እንደሚስማማ ጥያቄ አቅርበዋል። ስኮልስ በአሁኑ ወቅትም በክለቡ ደካማ እንግዲህ መሆኑን ጠቁመው ኩኛ ለውጥ እንግዲህ ማምጣት ይችል እንደሆነ ጥያቄ ውስጥም ገብቷል። ሩበን አሞሪም የሚያስፈልጉት ባህርያት ያሉት ተጫዋች ያገኘ ይመስለኛል። ሩበን አሞሪም ቡድኑ በአካል ጥንካሬ በበቂ ሁኔታ ጠንካራ ወይም ፈጣን እንዳልሆነ ያውቃል። ስለዚህም ማትያስ ኮኛ በግልጽ ይህንን ያሟላል። ሯጭና ጉልበተኛ ነው። በዚህ ውድድር ዘመን ደግሞ 15 የፕሪምየር ሊግ ጎሎችን በማስቆጠር ጥራቱን እያሳየ ነው። እኔ በዚህ ጊዜ ወደ ማንቸስተር ዩናይትድ ለሚመጡ ማንኛውም ተጫዋቾች እጨነቃለሁ። ይህ በጣም መጥፎ ቦታ እንደሆነ እየተሰማኝ ነው። በአሁኑ ጊዜ ቡድኑ የጨዋታ ጥራቱ በጣም ደካማ ነው። ለኩኝህ አማዝንለት አለው። ሆኖም ግን ማቲያስ ኩኝህ ወደ ማንቸስተር ቢመጣም የመሀል አጥቂ ነው ወይስ ደግሞ ተደራቢ አጥቂ የሚለው ጥያቄ ነው። ነገር ግን እሱ ጥራት እንዳለው ምንም ጥርጥር የለውም። በእርግጥ እሱን ማስፈረም ጥሩ ይሆናል። ማቲያስ ኩኝህ በውድድር አመቱ መጨረሻ ማንቸስተር ዩናይትድን የመቀላቀል እድሉ እየጨመረ መጥቷል። ሪፖርቶች እንደሚያመለክቱ ተጫዋቹ ቡድኑን የመቀላቀል ከፍተኛ ፍላጎት አለው። በአንድ ሳምንት በፊትም የወልቭስ ዩናይትድን ካሸነፈ በኋላ ከዋናው አሰልጣኝ ሩበን አሙሪም ጋር ሲወያይ ታይቶ ነበር። ማቲያስ ኩኛ ከወልቭስ ጋር ባለው ኮንትራት 62 ሚሊየን ፓውንድ የውል ማፍረሻ ያለው ሲሆን የምስከ 2029 የሚቆይ ኮንትራትም አለው። የ25 ዓመቱ ወጣት በዚህ ሲዝን 15 ጎሎችን ማስቆጠር የቻለበትን አጋጣሚ ነው ስንመለከት የነበረው። የማንቸስተር ሲቲ ኮኮብ ኤደርሰን ባለፈው አመት የዝውውር ጥያቄውን ውድቅ ካደረገ በኋላ ከኢቲሃድ ለመልቀቅ ተጨባጭ እድሎች አሉት። የማንቸስተር ሲቲ ኮኮብ ኤደርሰን በዚህ ክረምት የመልቀቅ ተጨባጭ እድሎች እንዳሉት ተዘግቧል። ወደ ሳዑድ አረቢያ የሚደረገው ዝውውርም በዚህ ክረምት የመሆን እድል አለው። የ31 ዓመቱ ኤደርሰን በ2024 ስድስተኛ የፕሪሚየር ሊግ ዋንጫውን ካነሳ በኋላ ከመካከለኛው ምስራቅ ክለቦች ፍላጎት በማሳየታቸው ሲቲ ሊለቅ ተቃርቧል። ያለፈው አመት ከኢቲሃድ ኢንግዲ ለማስወጣትም በሳምንት 900000 ፓውንድ ቀርቦለት ነበር። ነገር ግን ፋብሪዚዮ ሮማኖ በዚህ ክረምት የሳውዲ ክለቦች የብራዚሉን ኢንተርናሽናል ላይ ያላቸው ፍላጎትን እንዳደሱ ተናግሯል። ኤደርሰን መጨረሻው ከሲቲ ለቆ ወደ አዲስ ክለብ ሊሄድ ይችላል ብሏል። ፔፕ ጓርዲዮላም ለመለየት ዝግጁ ነው። የ2023 የትሬብል አሸናፊ በዚህ አመት ከጉዳት ጋር እየታገለ 22 የፕሪምየር ሊግ ጨዋታዎችን አድርጓል ከመቼውም ጊዜ ይበልጥ ደግሞ ዝቅተኛ ቁጥር ነው። ኤደርሰን ከ16 ቀናት በፊት በደረሰበት ጉዳትም የኤፍኤ ካፕ ግማሽ ፍጻሜ ጨዋታን ጨምሮ ሌሎች ጨዋታዎችም አመልጠውት ነበር። በሳምንት 180 ሺ ፓውንድ የሚከፈለው የሲቲ ኮንትራቱ እስከ 2026 ድረስ ይቆያል። ነገር ግን ቁጥር ሁለት ግብ ጠባቂ ስቴፈን ኦርቴጋ በበርካታ አጋጣሚዎች ጠቃሚነቱን በማሳየቱ ኤደርሰን ሲቲ ለቆ የሚወጣ ተጫዋች ሲሆን እንግዲህ ሊሆን ይችላል ተብሏል። በተጨማሪም ካይል ዎከር በጥር ወር ወደ ኤሲ ሚላን በውሰት ከሄደ በኋላ ወደ ሲቲ እንደማይመለስ እርግጥ ነው። በክረምቱ ኮንትራቱ ሊጠናቀቅ ሲልም ከቨን ደብሮይና በነፃ ዝውውር ይለቃል። እንደ ኢልካይ ጎንደባን፣ ጆን ስቶንስ፣ ናታናኬ የመሳሰሉት ላይም የጥያቄ ምልክቶች አሉ። ሲቲ በጥር ወር ኦማር ማርሙሽንና ኒኮ ጎንዛሌዝን ጨምሮ 180 ሚሊዮን ፓውንድ አውጥቶ የቡድኑን መልሶ ግንባታ መጀመሩን እናስታውሳለን። ሪያል ማድሪድ ከብዙ ክለቦች ጋር የተገናኘው ተጫዋች ላይ 20 ሚሊዮን ዩሮ ዋጋ ለጥፈውበታል። ሪያል ማድሪድ የላሊጋ ዋንጫ ብቻ ተስፋ በማድረግ አመቱን ያለ ዋንጫ ላለማጠናቀቅ ይፈልጋሉ። እና ማድሪድ በክረምቱ ብዙ ተጫዋቾችን ሊለቁ ነው። አንዳንድ በጣም ውድ የሆኑ የክለቡ ተወዳጅ ተጫዋቾችን በክረምት ሊለያዩ ይችላሉ። ከስፔን ዋና ከተማ የወጡ ዘገባዎች እንደሚያሳዩት የወደፊት እጣፈንታቸው የታወቀው ሶስት ተጫዋቾች ብቻ ሲሆኑ ሉካስ ቫስኪዩስ፣ ሉካ ሞድሪች እና ሄሱስ ቫሌሆ ኮንትራታቸው ያልቃል። በሞድሪች ጉዳይ ምናልባት ክሮኤሽያዊው አዲሱ ወሌ ማግኘት እድሉ ትንሽ ከፍ ያለ ሊሆን ይችላል። ሶስቱም በቅርብ ወራት የመቆየት ፍላጎታቸውን አሳይተዋል። ነገር ግን አንድሪያ ሉኒን ከቲቦ ኩርቱባ ጀርባ በመሆን እድሎችን በማጣቱ ወደፊት መሄድ የሚፈልግ ይመስላል። ሉኒን ባለፈው ሴፕቴምበር እስከ 2030 ድረስ ኮንትራቱን አድሷል። ነገር ግን ስምምነቱ ላይ ጥሩ ዋጋ ከቀረበለት መልቀቅ እንደሚፈቀድለትም እንደተነገረ ነው። በርካቶች እየዘገቡም የሚገኙት ሎስ ብላንኮቹ ከዚህ ቀደም እንግዲህ ብዙ ክለቦች ጋር ስሙ ሲያያዝ የነበረውን የ26 ዓመቱን ግብ ጠባቂ ለመልቀቅም 20 ሚሊየን ፓውንድ ብቻ የሚፈልጉ ይመስላል። እንደ ማርካ ዘገባ ከሆነ በቅርብ ቀናት ውስጥም ወኪሉ ሆርጌ ሜንዴስ ስለ አንድሪያ ሉኒን የወደፊት እጣ ፈንታም ለመወያየት ከሪያል ማድሪድ ጋር ተገናኝቶ ነበር፤ እናም ደግሞ ለደንበኛው ቀድሞውኑ ብዙ ጥያቄዎች እንደመጡለት ገልጾላቸዋል። ለተጫዋቹ ከፍተኛ ፍላጎት ያለው ክለብ በቱርክ የሚገኘው ጋላት ሳራይ ነው። ከጊዜ ወደ ጊዜ እየተሻሻለ የመጣው የአስተዳደር ለውጥም ተጫዋቹን ወደ ቱርክ እንዲወስዱትም ሊያደርጋቸው ይችላል። አንድሪያ ሉኒን በዚህ ሲዘን አስራ ሁለት ጊዜ በኮፓ ዴልሬ፣ ቻምፒየንስ ሊግ ና ላሊግ የተጫወተ ሲሆን ኮርቶዋ በዚህ ዓመት በርካታ የጡንቻ ጉዳቶችን ሲያስተናግድም ሉኒን ጨዋታው ላይ መሳተፍ የቻለበትን አጋጣሚ ተመልክተናል። የፕሪምየር ሊጉ ኮኮብ ተጫዋች ከማንቸስተር ዩናይትድ ይልቅ ወደ ሊቨርፑል መሄድን ይመርጣል ተብሏል። በርካታ የፕሪምየር ሊግ ክለቦች የክሪስታል ፓላሱን አማካይ ኤብሬቼ ኢዜን ለማስፈረም ፍላጎት እያሳዩ ነው። እንግሊዛዊው አማካይ በዚያ ውድድር ዘመን በድጋሚ ቡርኑን ከማንቸስተር ሲቲ ጋር ለሚያደርጉት የኤፍኤ ካፕ ፍጻሜ ማድረስ ከክሪስታል ፓላስ ጋር እንግዲህ ረርቷቸዋል። የክሪስታል ፓላስ ኮኮብ በሊቨርፑል እና በአርሰናል መፈለጉ ይበልጥ ማራኪ አማራጭ ስለሚሆኑለት ኤብሬች ኢዜ በክረምቱ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ውድቅ የሚያደርግ ይመስላል ሲል ፉትቦል ኢንሳይደር ዘግቧል። የቀድሞው የዩናይትድ ስካውት ሚኪ ብራውን ለፉትቦል ኢንሳይደር ሲናገርም ኤዜ አላማው በማንቸስተር ዩናይትድ እንደማይሳካ በማመኑ ወደ ኦልትራፎርድ ለመሄድ እያመነታ መሆኑን ገልጿል። ይልቁንም አማካዩ እንደ አርሰናልና ሊቨርፑል ያሉ ጥሩ ፕሮጀክቶችንና የተረጋጋ አካባቢ ሞድ ያለው ክለብ መሄድን እንደሚመርጥን የተናገረውም ብራውን ሲናገረ፣ በዌምብል ያሳየው ብቃት ጥሩ ነበር። በትልቅ መድረክ ላይም ብዙ ጫናዎችን ማድረግና ትኩረቱን በእሱ ላይ ማድረግም እንደሚቻል አረጋግጧል። ማንቸስተር ዩናይትዶች የሚያስፈልጋቸው የእሱ አይነት ተጫዋች እንደሆነ አላውቅም። ከእሱ ምርጡን ለማግኘት ግን በቂ ነው ብዬ አላስብም። እኔ እንደማስበው ከሆነ ወደ ዩናይትድ የሚሄድ ፍላጎት አይኖረውም። ከሱ በፊት የሚሄዱት ተጫዋቾችም ማስረጃዎችን ይመለከታል። ዩናይትድ በተጫዋቾች ላይ ሊያደርግ የሚችለውን ሌላ መጥፎ ምሳሌ መሆንም አይፈልግም። ዩናይትዶች ፍላጎት ነበራቸው፣ ነገር ግን ወደ ሊቨርፑል ወይም ደግሞ ወደ አርሰናል መዘዋወር ለእሱ የተሻለ አማራጭ እንደሆነ ይገነዘባል። ተጫዋቾም ዩናይትድ የብረቼ ኢዜን ቢያደንቁትም አማካዩ ግን በፍጥነት አቅሙን የሚያሳይበት ክለብ መምረጥ የሚፈልግ ይመስላል። አማካዩ በሱ ቦታ በሊጉ ካሉ ምርጥ ተጫዋቾች መካከል አንዱ ለመሆንም ሙሉ አቅምና ጥራት አለው። እንደ አርነስ ሎትና ሚኬል አርቴታ ባሉ አሰልጣኞች ቢሰራ ደግሞ ኤዜ አቅሙን በደንብ ሊያሳይ እንደሚችል የሚገምቱም በርካቶች ናቸው። ማንቸስተር ዩናይትድ እና ቶተንሃም የአጥቂ አማካዩን ለማስፈረም ግንባር ቀደም ናቸው። የክረምት የተጫዋቾች የዝውውር መስኮት እየተቃረበ ሲመጣ አንዳንድ የአውሮፓ ታላላቅ ክለቦች በኦሎምፒክ ሊዮን ከፍተኛ ደረጃ የተሰጠውን የጨዋታ አቀጣጣይ ራያን ቸርኪ ለማስፈረም ጥረታቸውን አጠናክረው ቀጥለዋል። እንደ ከቼንድ ኦፍ ሳይድ ምንጮች ከሆነ ማንቸስተር ዩናይትድ እና ቶተንሃም የ21 ዓመቱን ኮከብ ለማስፈረምም ውድድሩን እየመሩ ነው። የቡንደስሊጋው ሀያል ክለብ ባየር ሚኒክ በዘንድሮው የውድድር ዘመን 12 ጎሎችን ያስቆጠረና 19 ለጎል የሆኑ ኳሶችንም ለፈረንሳዩ ክለብ አሲስት ያደረገው ወጣቱ ፈረንሳዊን ለማስፈረም የፉክክሩ አካል ናቸው። ሊዮን ለራያን ቸርኪ ከ30 እስከ 35 ሚሊዮን ዩሮ የሚጠይቀውን ዋጋ አስቀምጧል። ይህ ዋጋ ብዙ የአውሮፓ ታላላቅ ክለቦች ካለው ልዩ ችሎታና ጥራት አንጻር እንደ ርካሽም ቆጥረውታል። ከሌሎች አማካዮች ጋርም ሲነጻጸር የቸርኪ የዋጋ እጅጉን ዝቅተኛ ነው። ዩናይትድ እና ቶትናም ሁለቱም የአጥቂ አማካይ አማራጮቻቸውን በመፈለግ ላይ ሲገኙ ራያን ቸርኪን እንደ ጥሩ አማራጭ አድርገውም የሚመለከቱት ተጫዋች ነው። ቸርኪን ለማስፈረም የሚደረገው ፉክክር ማንቸስተር ዩናይትድና ስፐርስ ሌሎች ክለቦችም ተቀላቅለዋል። ቸርኪ አዲስ ፈተናን ይፈልጋል። እናም ተጫዋቹ የተጫዋችነት እድገቱን ለማስቀጠልና በከፍተኛ ደረጃ ለመወዳደርም ፕሪሚየር ሊግን እንደ ጥሩ ተመራጭም መዳረሻው ይመለከተዋል። ኤሲ ሚላን፣ ዩቬንቱስ፣ ባየር ሚኒክ፣ አርሰናል፣ ኒውካስል ዩናይትድ እና ስታንቪላ ሪያን ቸርኪን በዚህ የውድድር ዘመን ለሊዮን ያሳየውን አስደናቂ ብቃትን በቅርበት እየተከታተሉ ናቸው። ክሪስታል ፓላስ በሚገርም ሁኔታ ኤብሬቸ ኢዜን በዚህ ክረምት ቢለቅ እንግዲህ ቸርኪን ተተኪ አድርጎ ለማምጣትም ብቅ ብሏል። ቸርኪ በመጪው የክረምት የተጫዋቾች የዝውውር መስኮት ብዙ ከሚወራላቸው ተጫዋቾች አንዱ ሊሆን ይችላል። አሁን ላይ ብቸኛው ጥያቄ የትኛውን ክለብ በቶሎ የተጫዋቹን ፊርማ ያገኛል የሚለው ነው። አርሰናሎች ሰባ ሚሊዮን ፓውንድ የሚያወጣውን ተጫዋች ወኪል ጋር እየተነጋገሩ ነው። አርሰናል በዚህ ክረምት የስፖርቲንግ ሊዝበኑን አጥቂ ወደ ኤምሬትስ ለማምጣትም ጥረታቸውን ሲያጠናክሩ እየተመለከትን ነው። ከቪክተር ዮከርሽ ወኪል ጋርም ድርድር ከመክፈት ጀምሮ በዝግጅት ላይ መሆናቸውንም ነው ጊቭ ሚ ስፖርት የዘገበው። አጥቂውን ማስፈረም በዚህ ክረምት ለሚኬል አርቴታ ቅድሚያ የሚሰጠው ጉዳይ ሲሆን ከክለቡ ዳይሬክተር አንድሪያ ቤርታ ጋር በመሆንም ለቀጣዩ የውድድር ዘመን የቡድኑን የማጥቃት አማራጮችን ለማጠናከር እየሰራ ነው። አርሰናሎች በዚህ የውድድር ዘመን የፕሪምየር ሊጉን ዋንጫ ማንሳት ያቃታቸው ሲሆን ቀጣይ አመት በድጋሚ የሊጉን ዋንጫ ላለማጣትም በገበያው ላይ ትልልቅ እንቅስቃሴዎችን ለማድረግ ዝግጁ ናቸው። ስዊድናዊው የፊት መስመር ተጫዋች በስፖርቲንግ ሊስበን አስደናቂ ብቃት ላይ ይገኛል። ሁሉም ውድድሮች ከ50 በላይ ግቦችን በማስቆጠር በአውሮፓ ውስጥም በጎል እየመራ ይገኛል። የአጥቂው ብቃት ብዙ ክለቦች እንግዲህ ሳይስተዋል አልቀረም። በአውሮፓ ያሉ ታላላቅ ክለቦችም ማንቸስተር ዩናይትድ፣ ቸልሲ እና ባየር ሚኒክም የተጫዋቹን ሁኔታ የሚከታተሉ ናቸው። ነገር ግን አርሰናል በዝውውሩ ፉክክር ውስጥ ራሳቸውን በጠንካራ ሁኔታ ሊያስቀምጡ የሚችሉ እንደሆኑ እርግጠኛ እንደሆኑ ተዘግቧል። ከቪክተር የወከረች ተወካዮች ጋርም ንግግሮችን በቅርብ ይጀምራሉ ተብለው የሚጠበቅ ሲሆን፣ ተጫዋቹ ትክክለኛ እድል ከተፈጠረለት ለፕሪምየር ሊግ እንቅስቃሴ ክፍት እንደሚሆንም ነው የሚታወቀው። ስፖርቲንግ ሊዝበኖች በዚህ ክረምት ከአጥቂው ገንዘብ ለማግኘትም ተዘጋጅ ተባል። ተጫዋቹ ለክለቡ ባለው ታማኝነትና አገልግሎት ምክንያት ከተጫዋቹ ትክክለኛ የውል ማፍረሻም ያነሰ ለመቀበልም ዝግጁ ሊሆን ይችላል። ስዊድናዊ አጥቂን ለማስፈረም ለሚፈልግ ማንኛውም ክለብ ሰባ ሚሊዮን ፓውንድ ሊከፍል ይገባዋል። እንደ ዘገባው ከሆነ አርሰናል አሁን ላይ እንግዲህ ለአጥቂው የሚከፍለው የደሞዝ ክፍያ ለመወሰን በሂደት ላይ ነው። አርሰናሎች በክረምት የዝውውር መስኮት ተጫዋቹን ቀዳሚ ኢላማቸውም አድርገውታል። ይህንን ዝውውር ሊያጠናቅቁ እንደሚችሉም በክለቡ ዙሪያ የመተማመን ስሜት አለ የሚሉ መረጃዎች ናቸው እየወጡ የሚገኙት። የሌስተር ሲቲው ኮከብ ለመልቀቅ ተዘጋጅቷል የሌስተር ሲቲው የፊት መስመር ተጫዋች የሆነው ፓትሰን ዳካ በመጪው የዝውውር መስኮት ክለቡን ለመልቀቅ መዘጋጀቱን የተዘገበ ሲሆን የፕሪምየር ሊግ ክለብ ኤቨርተንም እንግዲህ የመዳረሻው ቦታ ሊሆን እንደሚችል ነው ዘገባዎች እያሳዩ አሁን ላይ የሚገኙት ክለቡ እንግዲህ መውረዱ ከተረጋገጠ በኋላ ክረምት ላይ በርካታም ተጫዋቾች ሌስተር ሲቲ ሊለቁ እንደሚችሉ ተነግሯል የክለቡ ጀግና ጄሚ ቫርዴ ከዚህ ሲዝን በኋላ ክለቡን ለመልቀቅ መወሰኑን አስታውቋል አማካዩ ሀሪ ዊንክስ ተጫዋቹ የመጨረሻው ጨዋታን ለቀበሮቹ ማድረጉ ተነግሯል። ፓትሰን ዳካ በ2021 ከሬድቡል ሳልዝበርግ ሌስተር ሲቲን የተቀላቀለ ሲሆን በኦስትሪያው ክለብ በ82 ጨዋታዎች 54 ጎሎችን በማስቆጠር አስደናቂ ክብረ ወሰን አስመዝግቦ ነበር። ነገር ግን ወደ ፕሪምየር ሊግ ያደረገው ሽግግር ፈታኝ ነበር። ዳካ በጎል አግቢነትና በወጥነት የጎደለው ብቃት አሳይቶ ነበር። ክለቡን እንግዲህ ሲቀላቀልም ብዙ ተጠብቆ ነበር። ነገር ግን በእንግሊዝ ያሳለፈው ቆይታ ተጫዋቹ ከደጋፊው የሚጠብቀውን ያክል መሆን ባለመቻሉ ብዙም የሚደሰት አልነበረም። አሁን ላይ ሌስተር ሲቲ ከፓትሰን ዳካ ጋርም ሊሊያይ ቅርብ ነው። ተጫዋቹን መሸጥ፣ የደሞዝ ቦታውን ማስለቀቅ ሌስተር ሲቲ በሻምፒዮንሺፕ የሚያስፈልገውን መልሶ ግንባታ ኢንቨስትመንትም ለማድረግ ይረዳቸዋል። ኤቨርተኖች በፓትሰንዳካ ላይ ካላቸው ፍላጎት በስተጀርባ ያለው ምክንያትም አጥቂያቸው ዶሚኒክ ካልቨርት ሊዊንን ሊለቁ በመቃረቡ ነው። ከዚህ ክረምት በኪንግ ፓወር ትልቅ ለውጦች ይጠበቃሉ። አሰልጣኝ ሩድ ቫን ኒስትሮይ የመውጫው በር ላይም ሊያይ የሚችል ተጫዋች ሲሆን አሰልጣኝ ሲሆን እንግዲህ አሰልጣኙ የቅድሞ የፕሪምየር ሊግ አሰልጣኝ ሩሴል ማርቲንን ለማምጣትም ዝግጁ ናቸው ተብሏል። ሌስተር ሲቲዎች ቼልሲና ዩቬንቱስ 65 ሚሊዮን ዩሮ የተለጠፈበትን የባርሴሎናውን ኮኮብ ይፈልጋሉ። የባርሴሎና ተከላካይ ሮናልድ አሮሆ በዚህ ክረምት ከክለቡ ሊለቅ ይችላል። ተጫዋቹ ለመልቀቅ ከፈለገ በመላው አውሮፓ አማራጮች ያሉት ይመስላሉ። የ26 ዓመቱ ተጫዋች እስከ 2031 ድረስ ኮንትራት በቅርቡ ያደሰ ሲሆን በክለቡ የመቆየት ፍላጎቱን በድጋሚ ቢያረጋግጥም ሁኔታዎች ግን ወደ መውጣት ሊገፉት ይችላሉ። ሮናልድ አሮሆ በክረምቱ ከቀዶ ጥገናው እስኪያገግም የውድድር ዘመኑ የመጀመሪያው አጋማሽ አምልጠውታል። እናም ከተመለሰ በኋላ በሃንስ ፍሊክ ስርም ወደ መጀመሪያው ቡድን የሚመለስበት መንገድን ማግኘት አልቻለም። በሚቀጥለው የውድድር ዘመን በክለቡ የሚቆይ ከሆነ ኢንጎ ማርቲኔዝ እና ፓው ኩባርሲ በጀርመናዊው አሰልጣኝ ተመራጭ ይሆናሉ፣ ለዛም የቋሚ ቦታውን ያጣል። እስካሁን በዚህ የውድድር ዘመን ሮናልድ አሮሆ 1266 ደቂቃዎችን የተጫወተ ሲሆን 20 ጊዜ ብቻ ደግሞ ተጫውቷል። በ14 ጨዋታዎች ተጠባባቂ ሆኖ ተጫውቷል። አሮሆ በኮፓ ዴል ሬ በግማሽ ፍጻሜም ሆነ በመጨረሻው ጨዋታ ቋሚ ሆኖ አለመጀመሩና በቻምፒየንስ ሊግም የጥሎ ማለፍ ጨዋታዎች ላይ አራቱ ጨዋታዎች ሁለቱን ጨዋታ ተጠባባቂ ሆኖ መጀመሩ የሚታወስ ነው። ባየር ሚኒክ በሮናልድ አሮሆ ላይ ፍላጎታቸውን ማደስ እንደቻሉ ከተሰማ በኋላ ስፖርት እንዳስነበበው ዩቬንቱስ እና ቸልሲም ሮናልድ አሮሆን ይፈልጋሉ። ባየር ሚኒክ የቦርን መዙን ዴን ሃውችሰንን ይፈልጋሉ። ነገር ግን የባርሴሎና ተጫዋች ለብዙዎች አማራጮች ሊሆን ይችላል። በጁላይ በመጀመሪያዎቹ 15 ቀናት የዝውውር ገበያው ሲከፈትም ሮናልድ አርሆ 65 ሚሊዮን ዩሮ ይገኛል ተብሎ ይጠበቃል። በሮናልድ አሮሆ የወደፊት ሁኔታ ውስጥም ያሉት የባርሴሎና እቅሮች በጥር እንደታየው አሁንም ሮናልድ አሮሆን መሸጥና ጆናታን ታህን በነጻ ወኪልነት ደግሞ በዚህ ክረምት ማምጣት ነው። ነገር ግን እስካሁን ግልጽ አይደለም። የሰላሳ ሶስት አመቱ ማርቲኔስ ክለቡን በክረምቱ ለቆ ሊወጣ ይችላል ተብሏል። ከወጣ በኋላ ደግሞ ለኩባርሲ ግልጽ የሆነ የረጅም ጊዜ አጋር ደግሞ እንደሚፈልጉ ነው እየተገለጸም ያለው። ፖል ስኮልስ በሊቨርፑል በክረምት መሻሻል ያለባቸው አምስት ቦታዎችን ይናገራል። ፖል ስኮልስ ሊቨርፑል በዚህ ውድድር ዘመን የፕሪሚየር ሊግን ዋንጫ ቢቀናጅም አሁንም በተለያዩ የሜዳው ክፍል ላይ መሻሻል አሉበት ብሎ ያምናል። ዴቪድ ኦርነስቲን በአንፊልድ በክረምት የተጨናነቀ የክረምት ተጫዋቾች የዝውውር መስኮት ይኖራል ያለ ሲሆን ኤፍ ኤስ ጂ እስከ ስድስት የሚደርሱ አዳዲስ ተጫዋቾችን ማምጣትም ይፈልጋሉ። ፖል ስኮልስ በዚህ ክረምትም ሊቨርፑል ትልቅ የዝውውር እንቅስቃሴን እንዲያደርግም ጥሪ አቅርቧል። ስኮልስ በቲኤንቲ ስፖርት ላይ ስቴቱን ሲሰጥም ሊቨርፑሎች በክረምት የዝውውር ገበያቸው ቡድናቸውን ማጠናከር ሊኖርባቸው ይችላል ብሎ የሚያሳስባቸው ቦታዎችንም ዘርዝሯል። ስኮልስ ሲናገር በመከላከል ረገድ መሻሻል አለባቸው በዬም አስባለሁ ትሬንት አሌክዛንደር አርኖልድ ሄዷል ለኮነር ብራድሊ ሽፋን ሊያስፈልጋቸው ይችላል የግራ መስመር ተከላካይ የሚያስፈልጋቸዋል ብዬ አስባለሁ ምንም እንኳን አንድሪው ሮበርትሰን በሊቨርፑል ለአመታት ጎበዝ እንደነበረ ብመለከትም እዚህ አመት ላይ ግን ደካማ ነበር ስለሆነም ለሱ ደግሞ ጥሩ ተፎካካሪ ማምጣት ይኖርባቸዋል አርነ ስሎት የመሀል ሜላ ተጫዋችም ይፈልጋል ብዬ አስባለሁ ሪያ ግራቨንበርች በጣም ጥሩ እንደነበር አውቃለሁ ነገር ግን ጉዳት ከደረሰበት በዚያ ቦታ ላይ ተተኪ የላቸውም በተጫዋቹም ፍሬድሪኮ ኪያዛ በሚቀጥለው አመት ይኖራል ብዬ አላስብም። ስለዚህ ደግሞ ቢያንስ ሁለት እንግዲህ ተጫዋቾች በአጥቂ መስመር ላይ ሊያስፈልጋቸው ይችላል ብዬ አስባለው ሲልምን የተናገረው ነገር ግን በሊጉ ምርጥ አጥቂዎች ያሏቸው ይመስለኛል ቡድኑ። ነገር ግን አሁንም ቢሆን ግን መጠናከር ያለበት ቡድን እንደሆነ ግን አምናለው ሲልም እንዲሁ ይናገራል። በዚህ ክረምት ጆርጂ ማማርዳ ሼቪልን ወደ አንፊልድ እንግዲህ እንደሚመለሱት በማምጣት በግብ ጠባቂ ቦታ ላይ ቀዳሚ ፊርማ ይሆናል ብዬ አስባለው። ኳሚን ኬለር ደግሞ ምናልባት ክለቡን ሊለቅ እንደሚችል እገምታለሁ። ወደ ሌላ ቦታ መሄድ የሚችል ይመስለኛል። በተጨማሪም ደግሞ እንደ ትሬንት አሌክዛንደር አርኖልድ ወጥተዋል። ዋተሮ ኤንዶ፣ ሃርቪ ኤሊዮት፣ ዳርዊን ኑኔስ፣ ዲዮጎ ጆታ ያሉ ተጫዋቾች ደግሞ በክረምቱ ከሊቨርፑል ጋር እንደሚለያዩ እርግጥ ነው ሲለም ጨምር ነው ፖል ስኮልስ ሀሳቡን የሰጠው። ማንቸስተር ዩናይትዶች ሊያም ዴላፕን እንዳያስፈርሙ ተነግሯቸዋል። ልብስ ሳሀ ማንቸስተር ዩናይትድ ሊያም ዴላፕን እንዳያስፈርሙ አሳስበዋል። ክለቡ አጥቂ ክፍሉን የሚመራ ወጣት ተጫዋችን ማመን አደገኛ ነው ብሎ ያምናል። ለሜጋ ዳይስ ሲናገር ሳሀ እንግዲህ ማንቸስተር ዩናይትድ አጥቂ ክፍላቸውን ለመምራት ልምድ ያለው አጥቂ ያስፈልጋቸዋል ብለል። እንደ ራስመስ ሆይለንድ ያለ ሌላ ወጣት ማግኘታቸው ምንም እንደማይጠቅማቸው ክለቡን እንዲረዳላቸው የሚፈልጉ ከሆነ ጠቀም ያለ ወይም ደግሞ ልምድ ያለውን ማምጣት ይኖርባቸዋል ብሏል። ዩናይትዶች እንደ ሊያም ዴላፕ ባለ ወጣት ላይ ያላቸው እምነት ሙሉ በሙሉ ማሳየታቸው እጅግ በጣም አደገኛ ሊሆን ይችላል ምንም እንኳን እሱ ጥራት ያለው ተጫዋች ቢሆንም ለኔ ግን ፊርማውን መውሰድ የማይጠቅም ቁማር ነው ላለሁ። በፕሪሚየር ሊግ ውስጥ ችሎታውን ያረጋገጠ የመጀመሪያው አመቱ ነበር። የእሱን ጥራት በእርግጠኝነት ማየት እንችላለን። ዴላፕ በዚህ እድሜው በጣም አስተዋይ ተጫዋች ነው። ነገር ግን አሁንም ቢሆን እየተማረ ነው። አንዳንድ ዘዴዎችንና የትልቅ ጨዋታ ገፊቶችን እንዴት መቋቋም እንደሚችል እየተረዳ ነው። እንደ ራስመስ ሆይለንድ ያለ ሌላ ወጣት ተጫዋች ማምጣት ምንም ደስ የሚል ነገር አይደለም። ሊያም ዴላፕ በዚህ ክረምትም ኢፕስዊች ታውንን መውረዱን ተከትለው 30 ሚሊየን ፓውንድ የውል ማፍረሻ ያለው ቸልሲዎችም አጥቂውን በዚህ ክረምትም ለማግኘት ፍላጎት እንዳላቸው ይነገራል። ከማንቸስተር ዩናይትድ ጋርም ትልቅ ፉክክር ውስጥ እንደገቡ የሚታወቅ ጉዳይ ነው። ዩናይትዶች አጥቂውን ማስፈረም ይፈልጋሉ። ቪክተር ኦሲምሄንን ለማስፈረም ፍላጎት አሳይተዋል። ናይጄሪያዊው ኮከብ የፕሪሚየር ሊግ ቡድኑን መቀላቀል አለበትም ሲሉ ነው ዘገባዎች እያሰፈሩ የሚገኙት። በእግር ኳስ እድሜ የሚባል ነገር የለም። የ17 ዓመቱ የባርሴሎና ኮኮብ ላሚኒያማል ነው የባርሴሎና ኮኮብ ላሚን ያማል ከኢንተር ሚላን ጋር ካደረጉት የግማሽ ፍጻሜ ጨዋታ በኋላ ለጋዜጠኞች ተናግረዋል። እድሜ በትልቁ መድረክ ላይ ለመጫወት ምንም ስጋት እንደማይደርስበት ተናግሯል። ታዳጊው ባለተሰጥኦ እንግዲህ ከሪያል ማድሪድ ጋር ዛሬ ጨዋታ ያደርጋሉ። የኮፓ ዴል ሬ ፍጻሜ ጨዋታም ከሪያል ማድሪድ ጋር ማድረጋቸው ይታወሳል። በጨዋታው ላይም ጥሩ እንቅስቃሴ አድርጎ ነበር። የብሉ ግራናዎቹ ዋና አሳሳቢ ጉዳይ ከኮፓ ዴል ሬ ፍጻሜ በኋላ ድካም ያለባቸው ይመስላል። በአውሮፓ ቻምፒየንስ ሊጉም ትልቅ ትንቅንቅን ከኢንተር ሚላን ጋር አድርገዋልና ላሚን ያማል እንግዲህ በሎስ ብላንኮቹ ላይ ዛሬ በሚደረገው ጨዋታ ላይ ምናልባት እንግዲህ ድካም ሊሰማቸው እንደሚችል ነው እየተናገረ የሚገኘው። ላሚን ያማል ኢንተር ሚላን ላይ በጣም አስደናቂ አቋምን አሳይቷል። አንድ መቶኛ ጨዋታውንም እንዲሁ በኔራ ዙሪው ጨዋታ ላይ ማድረጉ የሚታወስ ጉዳይ ነው። እኔ እንደማስበው በእኔ እድሜ ያሉ ጥቂት ተጫዋቾች እንደኔ ባርሴሎና ብዙ ጨዋታዎች የተጫወቱ ይመስለኛል። በቀጣይ ጊዜ ላይ ደግሞ አተኩራለሁ። አሁን ላይ 17 አመቴ ላይ ነኝ ያለውበት ደረጃ እንወደዋለሁ። ምክንያቱም ሁሉም ሰው ይህንን ማድረግ አይችልም እና ብሏል። ላሚን ያማል በእያንዳንዱ የውድድር አይነት ጫናዎችን አስወግዷል። በቻምፒየንስ ሊግ የግማሽ ፍጻሜ ኢንተርን እንግዲህ ጨዋታ አድርገው በጣም ትንቅንቅ አድርገው ጨዋታውን ተሸንፈው ወጥተዋል። ምንም ፍርሃት የለብንም። ከጨዋታው በፊትም ያንን ነገር ተናግረን ነበር። በቀጣዩ አመት ዝግጅት ሆነን እንመለሳለን ብሏል። በእግር ኳስ ውስጥ እድሜ የሚባል ነገር እንግዲህ የለም። ዝግጁ ኮንክ ዝግጁ ነህ። ስፖርት እንደ ሰው ጥራትና አስተሳሰብ ነው የሚፈልገው በዚህ ወጣት ቡድን ውስጥም ደግሞ በጣም ከፍተኛ ደረጃ ላይ እንገኛለን። እድሜ ቁጥር ብቻ ነው ሲል የተናገረው ላሚን ያማል። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፎ አርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውናል። መልካም ቀን እንዲሆንላችሁ ግን በአክብሮት ተመኘው።